በቀን የተጣራ 4552 ብር አንድ ሰው ማትረፍ ይችላል። እስከ 50 ሺ ብር በወር ይሰራበታል። ፕላትፎርም ሰርተን አጣቢዎችና አሳጣቢዎችን የምናገናኝበት ወይም ደግሞ የላውንደሪ ሰርቪስ ሰዎች የሚያገኙበት ሰርቪስ ነው። እንደዚህ አይነት ዲዛይን ያላቸው ፔፐር ባጎች እየሰሩ ማቅረብ ይችላሉ። በዚህ ማሽን የምንሰራቸው የተለያዩ የእጅ ስራዎች ይኖራሉ። በዛሬ ፕሮግራማችን በተለይ ቢዝነስ ለመጀመር ካሰባችሁ እነዚህን አምስት ቢዝነሶች ለእናንተ ይዘንላችሁ መጥተናል። ሰላም ጤና ይስጥልን እንደምናላችሁ ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን ወደ እናንተ ያደርሳል። በዛሬው ቪዲዮችን ለእናንተ ይዘንላችሁ የመጣ ነው ሀሳብ በተለይ ቢዝነስ ለመጀመር ስታስቡ የሚያሳስባችሁ ነገር ቦታና ካፒታል ነው። በአነስተኛ ቦታና በአነስተኛ ካፒታል መጀመር የምትችላቸውን በተለይ አሁን ላይ ተመርቃችሁ ቤት ውስጥ ያላችሁ ወጣቶች ትሆኑ ትችላላችሁ፣ ስራ ፍለጋ ላይ ያላችሁ እንዲሁም ደግሞ እናቶች ሆናችሁ በቤት ውስጥ በአነስተኛ ካፒታል መጀመር የምትችሏቸውን ቢዝነሶች እየፈለጋችሁ ያላችሁ ሰዎች ትኖራላችሁ። ስለዚህ እነዚህን አምስት ቢዝነሶች በዛሬ ቪዲዮችን ወደ እናንተ ይዘንላችሁ መተናል። ፕሮግራሙን በመምራት አብሪያችሁ የምቆየው እኔ ሉካቢድ አቤል፣ በካሜራ ኤርሚያስ አብሮናለ። አብራችሁን ቆዩ ላውንደሪ ቢዝነስ ነው። ላውንደሪ ቢዝነስ እንደሚታወቀው የራሳችሁን ቦታ ተከራይታችሁ ማሽን ገዝታችሁ፣ በዛ መልኩ ነበረ የሚሰራው። አሁን ላይ ግን ለእናንተ በዚህ ቪዲዮ ያመጣንላችሁ ትንሽ ለየት ይላል። ይሄ ምንድን ነው? ድርጅቶች አሉ። እነዚህ ድርጅቶች የሚያደርጉት በቤታችሁ የላውንደሪ ማሽን ካላችሁ ወይም ደግሞ በራሳችሁ በእጃችሁ ማጠብም የምትፈልጉ ከሆነ እነዚህ ድርጅቶች ቀጥታ ከደንበኞች ጋር እናንተን ወይም ላውንደሪ ቢዝነስን መስራት የሚፈልገውን ስም ቀጥታ ያገናኛሉ ማለት ነው። ይሄ ጊዜን ከመቆጠብ አንጻር አንደኛ ደግሞ በቤታችሁ ውስጥ ሆናችሁም ከመስራት ከመምራታችሁ አንጻር በዜሮ ካፒታልም ከመጀመራቸው አንጻር ለእናንተ አዋጭ ቢዝነስ ነው ብለን አስበነዋል። ይህንን መረጃ ደግሞ እንዲያጠናክርልን አንድ ቪዲዮ ለእናንተ አዘጋጅተንላችኋል። እሱን አይተን እንመለስ። ፕላትፎርም ሰርተን አጣቢዎችና አሳጣቢዎችን የምናገናኝበት ወይም ደግሞ የላውንደሪ ሰርቪስ ሰዎች የሚያገኙበት ሰርቪስ ነው። በዋነኝነት ሁለት አይነት ተጠቃሚዎች ይኖራሉ። ልብስ ማሳጠብ የሚፈልጉ ሰዎችና ልብስ የሚያጥቡ ሰዎችን ነው በዋነኝነት ተጠቃሚ የሚያደርገው። ልብስ የሚያጥቡ ሰዎች በአብዛኛው ሴቶች ሲሆኑ በቤት ውስጥ የልብስ ማጠቢያ ማሽን ኖሯቸው የማይገለገሉበት ለራሳቸው ብቻ የሚገለገሉበትም ሊሆን ይችላል። ያንን ማሽን እንደ ገቢ ምንጭነት እንዲጠቀሙበት የሚያበረታታ አይነት ስራ ነው ይዘን የመጣ ነው ማለት ነው። በሌላኛው በኩል ልብስ እንዲታጠብላቸው የሚፈልጉ በተለይም ላጤዎች ልብስ ማጠብ እንትን ስለሚለን በአቅራቢያቸው የሚገኙ እነዛ አገልግሎት ሰጪዎች እኛ ጋር የተመዘገቡ ያንን አገልግሎት የሚሰጡ ሰዎች ጋር በቀላሉ አፓችንን በመጠቀም አገልግሎቱን የሚያገኙበት ነው ማለት ነው። አንድ ሰው እኛ ጋር ለመስራት አንደኛ ፈቃደኛ መሆን አለበት። የልብስ ማጠቢያ ማሽን ካለው አሊያም ደግሞ በእጄ ማጠብ ይችላለሁ የሚል ከሆነ በማንኛውም ጊዜ 908 ላይ ደውለው ይህንን አገልግሎት መስጠት ይችላል። ከኛ ጋር ፓርትነር ሆኖ መስራት ይችላል። ከዛ ውጪ በዌብሳይታችን ዋሽ ሊንክ ዶት ኢቲ ላይ ይህንን አገልግሎት መቀላቀል ይችላል። አሊያም ደግሞ የቴሌግራም ቦት ዋሽ ሊንክ ቦት በሚለው ገብተው በጣም ቀላል በሆነ መንገድ መመዝገብ ይችላሉ ማለት ነው። ሁለተኛው ለእናንተ በጣም አትራፊ ይሆናል አዋጭ ይሆናል ብለን ያሰብ ነው የቢዝነስ ሀሳብ ፔፐር ባግ ቢዝነስ ነው። ፔፐር ባግ ቢዝነስ አሁን ላይ በተለይ መንግስት ከወጣ አዋጅ ጋር ተያይዞ ፌስታል ለተለያዩ ነገሮች እንጠቀምበት ነበረ። ያንን ፌስታል ደግሞ ከገበያ እያወጣው ይገኛል። ስለዚህ እሱን በመተካት ፔፐር ባግ ነው አሁን ላይ በደንብ ተጠቃሚ ያለው። የእናንተ ደንበኞችም ሊሆኑ የሚችሉት በማንኛውም የንግድ ስራ ላይ የተሰማሩ ደንበኞች ነው የሚሆኑት። ስለዚህ በየትኛውም አይነት ጊዜ ደንበኛ ልታጧ ትችሉም ማለት ነው። ሁለተኛው ደግሞ እነዚህ ንግድ ቦታዎች ላይ የሚሰሩ ሰዎች የራሳቸውንም ብራንድ ፔፐር ባጉ ላይ ስለሚያደርጉ ማስታወቂያ በተዘዋወሪ እየሰሩበት ስለሆነ እናንተ ሁሌም ደንበኛ እንድታገኙ ይረዳችኋል። እንግዲህ ይሄ ቢዝነስ እንደ አዋጭነቱ እንደ አትራፊነቱ በብዙ ካፒታል የምትጀምሩት ቢዝነስ አይደለም። ከስልጠናና የተለያዩ ጥሬቃዎችን ለመግዛት ከአምስት ሺህ እስከ አስር ሺህ መነሻ ካፒታል ብቻ ነው የሚያስፈልጋችሁ። የተለያዩ አይነት ፔፐር ባጎች አሉ። ፔፐር ባግ ሲባሉ ጊዜ አንድ አይነት አይደለም። እንደ ጥቅማቸው፣ እንደሚሰሩበት ማቴሪያል፣ እንደሚፈልጋቸው ሰው፣ እንደ ኮስቱ የተለያዩ አይነት ፔፐር ባጎች አሉ። አሁን ደግሞ የተለያዩ አይነት ወረቀቶች እየመጡ ስለሆነ ለተጠቃሚውም ሆነ ለአምራጩ ፓክ አርጎ ለሚሰጠው ሰው የተለያየ አይነት ምርጫ እየኖረው ነው ያለው። ስለዚህ ለምግብ ለመጠጥ፣ ለተለያዩ አይነት ነገሮች ራሳቸውን ችለው ለኮስሞቲክስ ቤት ለተለያዩ ር አይነት ነገሮች የሚያገለግሉ የፔፐርባግ አይነቶች አሉ። ፔፐርባግ ስንጠቀም ዊን ዊን ነው ለተጠቃሚው፣ ለሻጩ። እሻጩ ምን አይነት ጥቅሞች አሉት? ፕሮሞሽን ይሰራለታል። እኔ የእሱን ፕሮዳክት ገዝቼ የሆነ ቦታ ሲሄድ በሚሄድበት ቦታ ሁሉ የእሱን ሎጎ፣ የእሱን ስም፣ የእሱን አድሬስ ነው ይዤ የሚሄደው። ኢንዳይሬክትሊ ፕሮሞሽን እየሰራለት ነው ማለት ነው። የሚጠቀመው ሰው ደግሞ ከፌስታልና ከተለያዩ ነገሮች በተሻለ የሚያዝ እንትን ይኖረዋል። ፕሮዳክቱ የሚሸጠውም ሰው ለክላይንቱ ያን ነገር ሲሰጠው ሪስፔክት እንደሚያደርገውም ይገልጻል። በተሻለ አይነት ፓኬጂንግ ስታዘጋጁ ለምርቱ ያለን አመለካከት የሆነ አይነት ስቴፕ ከፍ ይላል ማለት ነው። መቶ ፐርሰንት አዋጭ። ፔፐርባግ መቶ ፐርሰንት አዋጭ። አሁን ኦልሬዲ ሰው ሁሉም ሰው ለምዶታል። ፔፐርባግ ምንድን ነው ከሚለው አለ መሸጥ። እኛ በምንሸጠበት ሰዓት ገና ፔፐርባግ ግን አስረድተን ነበር የሚሸጠው አሁን፣ ልንሸጠው ስንሄድ ሰው ረዲ ስለ ፔፐር ባግ ያውቃል። ስለዚህ ስለ ኳሊቲ እና ስለ ፕራይስ ነው የምናወራው ማለት ነው። በዛ ደረጃ ቀልሏል መገበያይቱ። ሰው ተከራከበን ሰው ወሰደልን ማለት እኛ ሸጠን ማለት ነው። ሸጠን ማለት ብር አገኘን ማለት ነው። እዚህ ነገሮች እየቀለሉ ስለመጡ በጣም አትራፊ ቢዝነስ ነው ብዬ ነው ማሰብ። በትርፍ ሰዓት ቤታችን ውስጥ መስራት መጀመር እንችላለን። ይህን ስልሽ ግን ትልቅ ቢዝነስ ነው መጀመር እንችላለን ነው። ከዛ በኋላ ራሱ የሚሰፋ ቢዝነስ ነው። ስለዚህ ሰው እንደዚህ አይነት ነገር የለኝም፣ እንደዚህ አይነት ነገር የለኝም ብሎ ኮምፕሮማይዝ የሚያደርግበት ነገር አይኖርም ማለት ነው። ስለዚህ ወስን መግባት የሚችልበት ቢዝነስ ነው። እንዳልኩሽ እንደ ሳይድ ስል መያዝ እንችላለን፣ እንደ ዋና ስራ መያዝ እንችላለን። እኛ ትሬኒንግ ሴንተር ሲመጡ ማለት ነው ስኪሊፋይ ትሬኒንግ የምንሰጣቸው በሶስት ወይም በአራት ቀን፣ ይሄ በጣም በቂ የምንለው ቀን ነው። ምክንያቱም ትሬኒንግ ሴንተር ነው፣ ትሬኒንግ ብቻ መስጠት ላይ ፎከስ ያደረጋል። እንዳልኩሽ የራሳችን ወርክሾፕ አለን እኛ እዚህ ግን እንደዚህ አይነት ሩም ተከራይተን ሰው ትሬን ነው የምናደርገው። ትሬን ስናደርግ አስፈላጊውን ሰዓት አስፈላጊውን ኢኩፕመንት አስፈላጊውን ኢነርጂ አሟልተን ስለምናሰለጥናቸው አራት ቀን በጣም በቂ ነው። በአራት ቀን ውስጥ አስፈላጊውን ነገር ይዘው ይሄዳሉ ማለት ነው። ጥሬቃ አስፈላጊ ነገሮችን ሙሉ ለሙሉ እኛ አመቻችተን ነው ትሬኒንጋቸው የሚጨረሱት። ፕላስ ማርኬቲንግ ስትራቴጂ እኛ ያለፍንበትን እኛ ያደረግናቸው ነገሮች እኛ ብዙ ይሸጥንበትን ሚስጥሮች ጭምር ነው ትሬ የምናደርጋቸው ማለት ነው። ፎልዲንግ ብቻ አይደለም እንዳልኩ ሸትመት የተለያዩ ነገሮች አብረውት አሉ። ማርኬቲንግ ኮርስም አሉት ማለት በሚቻልበት ሁኔታ አድቫይዝ እናደርጋቸዋለን። ስለ ቢዝነሱ ማለት ነው። የዳቦ ቤቶች የሚጠቀሙት ወይም ደግሞ የምግብ ኢንዱስትሪ ላይ ብቻ የሚጠቀሙት አሉ። በቨሬጅ ኢንዱስትሪ ወይም ደግሞ የመጠጥ ኢንዱስትሪዎች ላይም ለብቻው ይጠቀሙታል። ፔፐር ባግ ከዛ በተጨማሪ ደግሞ ጊፍት ሾፖች ላይ የከረባት የሰዓት የቀለበትና የጁለሪ መያዣዎችን ለብቻው መስራት ይቻላል። የ የልብስ ኢንዱስትሪ ክሎዚንግ ኢንዱስትሪዎች ላይ ለብቻው መቅረብ የሚችል ኢንዱስትሪ ነው። አሁን እንደዚህ እንደዚህ ብለን ብንጠቅሳቸው በጣም ብሮድ ኤሪያዎች ናቸው ያሉት። ሰው ወደዚህ ቢዝነስ መቀላቀል ሲፈልግ ኒቹንን ወይም ደግሞ መስራት የሚፈልግበትን ኤሪያ መርጦ ያለውን አካባቢውን አጥንቶ በደንብ አድርጎ መስራት ይችላል። ዲማንድ አለ። ፔፐር ባግ፣ አሁን ካለው ትሬንድ ወይም ደግሞ ሀገራችን እየመጣችሁ ካለው ግሪን ለውጥ ጋራ ፔፐር ባግ በጣም አብሮ የሚሄድ ነገር ነው። እሱንም ደግፎ እንዳልኩሽ ኢንዱስትሪሽን መርጠሽ ብትሰሪበት እንደ ቢዝነስ በጣም ማደ ማድረግ የሚችል ለውጥን መፍጠር የሚችል ቢዝነስ ነው ፔፐር ባግ። በሶስተኝነት ደረጃ ደግሞ ለእናንተ ይዘንላችሁ የመጣ ነው የቢዝነስ ሀሳብ የተለያዩ ስካርፎችን፣ ሹራቦችን፣ ኮፍያዎችን ወደ ገበያ እየሰራችሁ የምታቀርቡበት ቢዝነስ ነው። ይህም ቢዝነስ ከዚህ ቀደም እየተሰራ የነበረው በባህላዊ መንገድ፣ ጊዜ በሚፈጅ መንገድ ነበር። አሁን ላይ እናንተንም ስራችሁንም ቀለል የሚያደርግ እናም ቤታችሁ ሆናችሁ ደግሞ እንድትሰሩ የሚያደርግ ማሽን ነው ይዘንላችሁ የመጣ ነው። ስለዚህ በዚህ ማሽን በተለይ እናቶች በቤት ውስጥ ሆናችሁ ልጆች ይኖሩባቸዋል፣ የተለያዩ ሀላፊነቶች ይኖሩባቸዋል። ስለዚህ ከዛ ጎን ለጎን ይሄንን የሹራብ ስራ በቤት ውስጥ በአጭር ጊዜ ውስጥ ይሄን ማሽን በመጠቀም እየሰራችሁ ወደ ገበያ ማቅረብ የምትችሉበት ነው ማለት ነው። እንግዲህ ይሄንን ቢዝነስ ለመጀመር ክሩን ጨምሮ ከነ ማሽኑ ከ10 ሺህ እስከ 15 ሺህ ባለው አነስተኛ ካፒታል መጀመር የምትችሉት ቢዝነስ ነው ማለት ነው። ይህ ማሽን ኔቲንግ ማሽን ይባላል። ኔቲንግ ማሽን ተብሎ ሴንትሮ በመባል የሚታወቀው ሞዴል ነው ማለት ነው። እንግዲህ በዚህ ማሽን የምንሰራቸው የተለያዩ የእጅ ስራዎች ይኖራሉ። እነዚህ የእጅ ስራዎች በእጃችን እቤት ቤት ውስጥ ሆነን በኪሮሽ የምንሰራውን ስራ ብዙ እጥፍ በፍጥነት እንድንሰራ ያስችለናል ማለት ነው። እንግዲህ ይህ ማሽን ቀላል ነው ብለን ተናግረናል። ቅለቱ እንዴት ነው ለሚለው ማሽኑ ያለውን አክሰሰሪ ሙሉ በመገጣጠም እናሳያቸዋለን። እንግዲህ ይሄ ዋናው ዋናው የላይኛው ክፍል ነው። እዚህ ጋር ደግሞ እንደምታዩት እያሽከረከርን የምንጠቀምበት እጀታው አለ። ከዛ እዚህ ጋር ምን ያህል እሽክርክሪት እንደሰራን የሚያሳይ መቁጠሪያ አለ ማለት ነው። ድርጅቱ ከውጭ ሲልክልን የምናገኛቸው እነዚህ አጋዥ አክሰሰሪዎች አሉ ማለት ነው። እነዚህ አጋዥ አክሰሰሪዎች አራት የተለያየ ከለር እና የተለያየ ሳይዝ ያላቸው ክሮች አሉ። ከዛ በመቀጠል የምንገጣጠማቸው አካላት አሉ። አራተኛው ለእናንተ ዛሬ ይዘንላችሁ የመጣ ነው ቢዝነስ ደግሞ የሻማ የማምረት ቢዝነስ ነው። ይህንም ቢዝነስ እንደ ሌሎቹ ከዚህ በፊት እንደጠቀስኳቸው ቢዝነሶች ቤታችሁ ሆናችሁ መስራት የምትችሉት ቢዝነስ ነው። በተለይ አሁን ደግሞ ካለው ተፈላጊነት አንጻር ለተለያዩ ፕሮግራሞች እንደ ልደት፣ ቤተክርስቲያን አካባቢ በደንብ የሚጠቀሙበት ነገር ነው። አላቂም ስለሆነ ደግሞ ቀጣይነት ያለው ደንበኛ ማፍራት የምትችሉበት ቢዝነስ ነው ማለት ነው። ይህንም ቢዝነስ ለመጀመር በአነስተኛ ካፒታል ማለትም ከ25 ሺ ብር መነሻ ካፒታል ጀምሮ መስራት ትችላላችሁ ማለት ነው። የሻማ ቢዝነስ አሁን ላይ በጣም በብዙ ሀገር እየተሰራበት ያለ ነገር ነው። ኢትዮጵያ ውስጥ ብዙ ቦታች ላይ እየተሰራ ክፍለ ሀገር ላይ አዲስ አበባ ላይ ሙሉ እየተሰራ ያለ ነገር ነው። በጣም አትራፊ ነገር ነው። ብዙ ሰዎች እየሰሩበት ያለ ነገር ነው። አዋጭነቱም ከእንትን የሚል ነገር አይደለም። ሻማ እንደምታየው አላቂ ነገር ነው። አንድ ጊዜ በርቶ የሚቆም ነገር አይደለም። ለበዓላት ለቤተ ክርስቲያን ለተለያዩ ነገሮች የሚውል ስለሆነ ሻማ አዋጭነቱ ምንም ጥርጥር ውስጥ የሚገባ ነገር አይደለም። እኛ ደግሞ ምንድ ነው ቀላል አድርገን ነው። በፊት ትልልቅ ድርጅቶች ብቻ ነበሩ ይህንን የሻማ ማምረት ቢዝነስ የሚሰሩት። አሁን ግን ማንም ሰው በየቤቱ ቁጭ ብለው መስራት የሚችለው ነገር ነው። እንደ ድሮው ምንም የተወሳሰበ ነገር የለም። ማንም ሰው እቤቱ ሆኖ በቀላሉ ማምረት ይችላል ማለት ነው። እንደምታየው ሞልዱ ቀላል ነው። የትም ጠረጴዛ ላይም፣ የትም ቦታ ላይ ያስቀምጠው መስራት ይችላሉ ማለት ነው። ደስ የሚለው ነገር ምንድነው? ሻማ ለማምረት ምንም እውቀት አያስፈልገው። ማንኛውም ሰው ሊጀምረው የሚችል ነገር ነው። ከስተምሮቻችን እዚህ ሲመጡ በአስር ደቂቃ ውስጥ በጣም ፐርፌክት ሆነው ለምደው ነው የሚሄዱት። ከአስር ደቂቃ በታች እንደ ሰው አቀባበል ይለያል፣ ከአስር ደቂቃ በታች የሚለመድ ነገር ነው። የሚከብድ ነገር የለም ሻማ ለማምረት ያው የሚታወቀው ነገር ዋናው ቀንጦ ሻማ የሚሆነው ዋክስ ነው። ዋክስ አለ። ሻማውን ለማምረት ደግሞ ከዋክሱ ጋር አንድ ላይ ክር ያስፈልገናል። የምናሸግበት ደግሞ ካርቶን ያስፈልገናል ማለት ነው። መርካቶም ላይም ስላለ ከኛ ጋር አብረው የሚሰሩ የሚያከፋፍሉ እዛ ዋክስ፣ ክር፣ ካርቶን በብዛት ማግኘት ይችላሉ። በቀን የተጣራ 4552 ብር አንድ ሰው ማትረፍ ይችላል ማለት ነው። በወር ደግሞ ስናሰበው እስከ 100 ሺ ብር ማትረፍ ይችላል ማለት ነው። አምስተኛው እና የመጨረሻው ለዛሬ ያዝንላቸው የቢዝነስ ሀሳብ ደግሞ የዘይት የመጭመቅ ቢዝነስ ነው። ይህም ቢዝነስ እንግዲህ ስለ ዘይት ለእናንተ የሚነገራቸው አይደለም። ምክንያቱም ገበያ ላይ ካለው በጣም ተፈላጊነት አንጻር በየቀኑ የቀን ተቀን ውሏችን ላይ ዘይትን የማይጠቀም የለም ማለት ይቻላል። ስለዚህ ከዛ አንጻር እናንተ ደግሞ ጥሬ እቃው እህል ነው። እህሎችን የምትገዙበት ዋጋ እና ዘይቱን የምትሸጡበት ዋጋ በፍጹም አይገናኝም። ከዛ አንፃር የዘይት የመጭመቅ ቢዝነስ ለእናንተ አዋጭ ይሆናል ማለት ነው። ለምግብነት ከምንጠቀመው ዘይት በተጨማሪ ደግሞ የተለያዩ ኮስሞቲክስ ላይ መድኃኒት ላይ የምንጠቀማቸውን ዘይቶች በቀላሉ እናንተ በቤታችሁ መስራት ትችላላችሁ። ይህንን ቢዝነስ ለመጀመር የሚያስፈልጋችሁ ካፒታል ከላይ ቀጠቀስኩላችሁ ከአራቱ ቢዝነሶች ትንሽ ከፍ ይላል። ነገር ግን ዘይት እንደመሆኑ ገበያ ላይ ሞቶ ካለው ዋጋና ተፈላጊነትም አንጻር ይሄ ካፒታል በጣም ተመጣጣኝ የሚባል ነው። ስለዚህ ይህንን ቢዝነስ ለመጀመር የሚያስፈልጋችሁ ትንሹ በአነስተኛ ከ90 እስከ 95 ሺህ የመነሻ ካፒታል ነው ማለት ነው። እስከ 50 ሺህ ብር ይሰራበታል። በአንድ ሰዓት 6 ኪሎግራም እህል ትጨምቃለች። በቤት ቆጣሪ ነው የሚሰራው ሄርባል ነገሮች ደግሞ ለመድኃኒትነት የሚሆኑ ነገሮች ጥቁር ዝሙ፣ የዱባ ፍሬ ይሰራልና፣ በ200 ዲግሪ ሴልሺየስ እያደረገ እየቆላ ነው የሚጨምቀው ማለት ነው። ይችን የዘይት መጥመቂያ በመጠቀም የምግብ ዘይቶችን ለምሳሌ ሄሱፍ አለ ስጋ፣ ተልባለ፣ ሰሊጥ ማምረት ይቻላል። ለራሴ ራሱ ሆን ይህን እሰራበታለሁ የጸጉር ቅባት ነው የማመርትበት ብሎ ኮንዶሚኒየም ውስጥ ነው የምኖረው ቤት ውስጥ ምንም ዲስተርብ የሚያደርግ ነው ይስ የለውም ኤሌክትሪክ ፍጆታ በጣም አነስተኛ ነው፣ ምክንያቱም ስምንት መቶ ዋት ነው ለ120 ቮልት ነው። በቤት ውስጥ ቆጣሪ ማንኛውም ስቶባችን የምንገለገልባቸው ሶኬት ታይላቸው የግድ ሱቅ ጋር ወተሽ የምትሸጩ ነገር አይደለም። ቤት ውስጥም ብትሰሪ ከጎረቤቶች ጀምሮ ኤቭሪባዲ የሚጠቀመውን አይተም ነው የምትሸጩ። አንድ ዓመት ዋስትና አለው እኛ ጋር ሲገዛ ይሄ ማሽን የሚያስፈልገው ስፔር ፓርት ይቀርባል። ይሄንን ምንም ሳይቀላቀልበት ለቢዝነስ የራሴን ቢዝነስ አሳልፌ የሰጠ ነው። ስሞል ቢዝነስ መጀመር የምትፈልጉ ሰዎች ካላችሁ የቢዩቲ ፕሮዳክት ላይ ጸጉር ቤት ያላችሁ ሰዎች ጀምሮ ደግሞ እናቶች ካላችሁ ልጆቻችሁን እያሳደጋችሁ ከቤት መውጣትማችን ቤት ውስጥ ሆናችሁ መስራት የምትፈልጉ ሰዎች፣ ተማሪዎች አሁን ክረምት ላይ ተመርቃችሁ ስራ በመፈለግ ላይ ያላችሁ ሰዎች ከስራ ጎን ለጎን የሚሰራበት ማሽን ነው። ቪዲዮ እንደተመለከታችሁ ለእናንተ እጅግ አትራፊ እና ተፈላጊ ይሆናል ብለን ያሰብናቸውን አምስት የቢዝነስ ሀሳቦችን ነው የጠቆምናችሁ። እናንተ ደግሞ የትኛውን እንደመረጣችሁ ጥያቄም ካላችሁ ኮሜንት ላይ አሳውቁ። የእኛ ቪዲዮ ዛሬ ይህንን ይመስል ነበረ። ሌሎች ጠቃሚ መረጃዎችን ከዚህም በኋላ እንዲደርሷችሁ የምትፈልጉ ከሆነ ደግሞ ትርታ ቢዝነስ ሪቪው ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እኛ ለዛሬ አበቃን። በቀጣይ በሌላ ፕሮግራም እስከምንመለስ ሰላሙን